ስኩት የተከናወኑ አጭር ሪፖርት እንደሚከተለው አቀርባለሁ። ወላይታ በጻድቁ አቡነ ተክለ ሃይማኖት የተቀደሰች በብፁዕ ወቅዱስ አቡነ ተክለ ሃይማኖት በሶስተኛው ፓትሪያርክ ዳግም ቡራኪ የደረሳት፣ የፓትሪያርክና የጠቅላይ ሚኒስትር መገኛ፣ የብፁዓን ሊቃነ ጳጳሳትና የምሁራን መፍለቂያ፣ የሀምሳ ነገስታት መዲና በዮዮ ማስቀላና በዮዮ ግፋታ በዓል የዓለምን ትኩረት የምትስብ ባሏት ሰባት በሮች የሚገቡ የሰውን ዘር ባጠቃላይ ታዋው ታዬ ታይሻው ተምቼ ብላ ፊቷን አብርታ እጇን ዘርግታ የምትቀበል ብሔር ብሔረሰቦች በወንድመማችነት ተከባብረው ተፈቃቅረው ተዋደው የሚኖሩባት ወላይታ ትንሿ ኢትዮጵያ ናት። በወላይታ ሀገረ ስብከት አስራ ሰባት ወረዳዎች ዘጠኝ ገዳማት አንድ መቶ ሀያ ሰባት አድባራት የገጠራ ቤተክርስቲያናት ሁለት መቶ ሰላሳ የስብከት ኬላዎች ነጌ ቤተክርስቲያን የሚተክልባቸው ሀያ ሶስት ጠቅላላ ድምር ሶስት መቶ ሰማንያ ዘጠኝ ቤተክርስቲያናት ይገኛሉ። የቅዱስነታቸው ቃለ በረከት ለምድረ ወላይታ ሰላሳ አምስት ዓመት የፈጀው የደብረ መንክራት አቡነ ተክለ ሃይማኖት ገዳም የ ሰላሳ አምስት ዓመታትን እንቆቅልሽ ለመፍታት ጠንካራውና ታታሪው ትጉሁ የድሆች አባት ሰብአዊነት ጎልቶ የሚታይባቸው ብጹዕ አቡነ ኢሳቅ በኅዳር ወር የአስመራቂ ኮሚቴ አስመርጠው 35% ስራዎች ተጠናቀው ግንቦት 24 2017 በሚመረቅበት ወቅት የብጹዕ ቅዱስ አባታችን አስደማሚ ሳርፕራይዝ ደብዳቤ በባሉ ላይ ተነቧል። ብጹዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትሪያርክ ርእሰ ሊቃነ ጳጳሳት ኢትዮጵያ ሊቀ ጳጳሳት ዛክሱም ወእጨጌ ዘመንበረ ተክለ ሃይማኖት የደብረ መንክራትን ጥንታዊና ታሪካዊ ገዳም በብፁ አባታችን አቡነ ኢሳቅ አቅራቢነት ተረድተው ርዕሰ አድባራት ወደ ገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ተብሎ እንዲጠራ የማዕረግ ስም ቅዱስነታቸው ሰጥተዋል። የቅዱስነታቸው ደብዳቤ በምንበብበት ጊዜ የወላይታ ህዝብ በአክብሮት ደብዳቤውን አዳምጦ በከባድ እልልታና ጭብጨባ ደብዳቤውን ተቀብሎ ለቅዱስነታቸው ረጅም ዕድሜ መልካም ጤንነትን ተመኝቷል። ሕንጻ ቤተ ክርስቲያኑ በመመረቅበት ጊዜ የህዝብ ጥያቄ ተቀብለው እሺ ብለው የተገኙ ብፁዕ አቡነ ኤልያስ የጋሞና አካባቢ የጎፈና አካባቢ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የመገናኛ ብዙኃን የበላይ ኃላፊና የሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ የስዳማ ክልል ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ እና የከንባታ አላባ ጠንባሮ ሀገረ ስብከት ሊቀ ጳጳስ በቦታው ተገኝተው በበዓሉ ተገኝተው ጸሎተ ቡራኬ ሰጥተዋል። የሕዝብን ጥሪ አክብረው ባህላችን ልዩ ድምቀት እና ውበት ሆነዋል። ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ ቄርሎስ የወጣትነት ጉልበታቸውን ወልድ ዋህድ እያሉ እየሰበኩ የኖሩባት በምድረ ወላይታ ነው። የአቡነ ተክለ ሃይማኖት ሕንጻ ቤተ ክርስቲያን ስመረቅ ይህ ሕንጻ ቤተ ክርስቲያን እንዲመረቅ ምክንያት ለሆኑት ለብፁዕ አቡነ ይሳቅ ብዙ ሊቃነ ጳጳሳት የተፈራረቁበት ነው። የአቡነ የአቡነ ተክለ ሃይማኖት 35 ዓመት ስለፈጀ በጠንካራው አባት ለምረቃ ስለበቃ ሁለቱ ሊቃነ ጳጳሳት ለብፁዕነታቸው የመቀደሻ አልባሳትና የብር መስቀል አበርክተዋል። ምስጋና ይገባቸዋል። የብፁዕ አባታችን ሐዋርያዊ አገልግሎትን በተመለከተ በበጀት ዓመቱ መንበረ ጵጵስና ሳይቆጠር ሰባ ሁለት የገጠር አብያተ ክርስቲያናት ሐዋርያዊ ጉዞ አድርገዋል። አዳዲስ አብያተ ክርስቲያናትን መርቀዋል። ሰብአዊነት ጎልቶ የሚታይባቸው፣ ወንጌል በተግባር የሚገለጥባቸው ብፁዕነታቸው የሃይማኖት ልዩነት ሳያደርጉ፣ እደግመዋለሁ፣ የሃይማኖት ልዩነት ሳያደርጉ መቶ ሺህ ብር አውጥቶ ለጎዳና ተዳዳሪዎች ፍራሽ ገዝተው አስረክበዋል። ለመቄዶንያ አረጋውያን ይልሟት መርጃ ማህበር 150000 ብር ለግሰዋል። ለአቅመ ደካማ ቤተሰብ የትምህርት ቁሳቁስ ደብተርና እስክሪብቶ በብር መቶ ሺህ ብር ገዝተው አፍረክበዋል። በንብር ብስና ታመው ለመጡ ለተራቡ፣ ለተጠሙ፣ ለተቸገሩ፣ ለወደቁ መከራ ላይ ያለሉ ወገኖች ድጋፍ አድርገዋል። በወላይታ በሚከበረው የመስቀል በዓል ከድሆች ጋራ በሬ አርደው ቅርጫ እያከፋፈሉ ከበሬዎች ጋራ በዓሉን አክብረዋል። ከድሆች ጋር በዓል ማክበር ማለት ከክርስቶስ ጋር በዓል ማክበር ማለት ነው። ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁት ተብሎ እንደተጻፈ በጠቅላላ ብፁዕ አባታችን 1 ሚሊዮን 252 ሺህ ብር ወጪ በማድረግ ሰብአዊነትን በተግባር አሳይተዋል። መልካም አስተዳደር በሀገር ስብከታችን ከሁሉም ወረዳና አጥቢያ ቤተክርስቲያናት የመጣውን ከህዝብ ጋር ቁጭ ብለን በመወያየት በአሁኑ ሰዓት ወላይታ ያለችው ቤተ ክርስቲያን ሰላም መሆኗን ልናረጋግጥላችሁ እንወዳለን። ለመንግስት የሚቀርበው ለመንግስት የሚቀርቡ ጥያቄዎችን ከክልሉ መንግስት፣ ከዞኑ መንግስት፣ ከከተማው አስተዳደር ጋራ በመወያየት ዲፕሎማሲ በመፍጠር በመነጋገር፣ በመመካከር በጠቅላላ ውጤት ተመዝግቧል። ይሄ ውጤት ለአብነት ያህል ሰላሳ ሺህ ካሬ ሜትር ማስፋፊያ አግኝተናል። አስር የቤተ ክርስቲያን መስሪያ ቦታ አግኝተናል። እጅግ የሚገርመው በወላይታ ዞን ከፍተኛ ፍርድ ቤት እጅግ የሚገርመው በወላይታ ከፍተኛ ፍርድ ቤት በኢንቨስትመንት ሰበብ ቤተ ክርስቲያኑ ፈርሶ ለኢንቨስትመንት እንድትሰጥ የተወሰነባት የጋንዳባ ባታ ማርያም ቤተ ክርስቲያን ለግለሰቡ ሌላ ቦታ ምትክ ተሰጥቶ ቤተ ክርስቲያን በዛ ቦታ ላይ እንድትሰራ የሳይት ፕላን ርክብክብ ተደርጓል። ስብከተ ወንጌልን በተመለከተ ነገረ መለኮት ምሩቃን በቋንቋ የሚያስተምሩ 25 አሉ። አራት የትርጓሜ መምህራን አሉ። 302 መንፈሳዊ ጉባኤ ተካሂዷል። በወላይታ የሚገርመው ነገር የለቅሶ ስነ ስርዓትን ወንጌል የሚሰበከው ክርስቶስን ማዕከል ያደረገ ወንጌል በቋንቋ ይዘመራል፣ ይሰበካል። በዚህ ምክንያት በበጀት ዓመቱ 5418 ነፍሳት ወደ ተዋህዶ በረት ተጨምረዋል። ሰንበት ትምህርት ቤት በመንበረ ጵጵስና በወረዳዎች ባሉ ገዳማት፣ አድባራት፣ ሰንበት ትምህርት ቤቶች የሚሰጠው መደበኛ ትምህርት አጠናክረው እንዲቀጥሉ ልዩ ድጋፍና ስልጠና ተደርጓል። ጠቅላላ ጉባኤም ተካሂዷል። ዘጠኝ ተማሪዎች መጥተው ቅድስት ሥላሴ እንዲሰለጥኑ ተደርጓል። የሥርዓተ ትምህርት ዝርጋታ ከመንበረ ፓትርያርክ በተሰጠው ምረ መሠረት በቀልጣፋነት ሁኔታ እየተካሄደ ይገኛል። አብነት ትምህርት ቤት በአሁኑ ሰዓት በወላይታ ሀገረ ስብከት 27 የአብነት መምህራን አሉ። የዛሬ 40 ዓመት ያለፍታት የተቀበረው አብነት ትምህርት ቤት በብፁ አቡነ ይስሐቅ አሁን ትንሣኤ እያገኘ የአብነት ትምህርት ቤት አጠቃላይ በአዳሪ ትምህርት ቤት 48 በሌሎች አጠቃላይ ደግሞ 1200 በላይ 2250 አጠቃላይ ተማሪዎች የንባብ የዜማ ዱጓውን አቋቋሙን ቅዳሴውን እየተማሩ ይገኛሉ። ወላይታ ወላይታ ነጌ ጎንደርን፣ ጎጃምን፣ ወሎን ሰሜን ልትሆን ዛሬ ዋዜማ ላይ ትገኛለች። የሪፋ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት የስምንት ዓመት እድሜ ጠገብ ጥንታዊና የምርምርና የታሪክ ቦታ እንደመሆኑ መጠን በአስር ሚሊዮን ብር ሙዚየም ተገንብቶ ተመርቋል። ትምህርትና ስልጠናን በተመለከተ በጥሩ ሁኔታ ሰጥቷል። ሌላው የገጠሙን ችግሮች ብቻ ጨርሼ ወደ መጨረሻ ይሄዳለሁ። የገጠሙን ችግሮች በማህበራዊ ሚዲያ እንደሚታወቀው ቤተ ክርስቲያንን የማጠርሸት ስራ እየተሰራ ይገኛል። እዚህ ላይ ብፁዕ አባታችንም ሀገረ ስብከቱን ኮስታራ ስዕለ መድኃኔዓለምን ቀዶ በማህበራዊ ሚዲያ አስተላልፈው በአምሳ ለታቦት እየተሸከመ የቀለደው እንደገና የመስቀል በዓል የጣዖት በዓል ነው ያለውን 24 ሰዓት ሳይሞላ በህግ ቁጥጥር ስር አድርገናል። ይሄ ብቻ አይደለም። በአንደኛው ግለሰብ ላይ በታቦቱ ላይ በቀለደው ላይ አንድ አመት ከአራት ወር ተፈርዶበታል። የሚዲያ አገልግሎት እጨጌ የወላይታ ሀገረ ስብከት ሚዲያ ተቋቁሟል። እንግዲህ እጨጌ የሚለው ቃል መቼም ያው ግሪክ ይላል አይደለም ወይም ደግሞ ግዕዝ አይደለም ወላይትኛ ነው የሚባለው። የፐርሰንት ገቢን በተመለከተ በጣም ይገርማል። በ2016 ዓ.ም ምረት 6400 6,489,826 ብንብረ ፓትሪያርክ ድርሻ የተሰጠው ይሄ ነው በ2016 አሁን ያስገባ ነው አርባ አመት ከቆዩ ሀገር ስብከቶች በላይ እኛ ሀያ ምናምን አመት ምሩት ገና ወጣት ነን። ያስገባ ነው ዘጠኝ ሚሊየን ሁለት መቶ ሀያ አራት ሺ ዘጠኝ መቶ ሀያ አራት ከሁለት ሺ አስራ ስድስት በማብለጥ በማብለጥ ወላይታ ሀገረ ስብከት ሁለት ሚሊየን ሰባት መቶ ሰላሳ አምስት ሺ ዜሮ ዘጠና ስምንት ከሀምሳ ሰባት ከጠቅላይ ቤተ ክህነት ለእኛ የሚላከው በጀት አንድ ሚሊየን ስምንት መቶ አምስት ሺ ስምንት መቶ አርባ አራት ሲሆን ከጠቅላይ ቤተ ክህነት በማብለጥ 7 ሚሊዮን 419 ሺህ ብር በማብለጥ አስረክባል። የእኛ ሀገር ስብከት በብፁዕ ጠቅላይ ስራ አስኪያጃችን በቀጣይ ዓመት የሚላከው በጀት ይጨምራል ብለን ተስፋ እናደርጋለን። በመጨረሻ የብፁዕ አባታችንን ዝማሬ ዘምሬ የፐርሰንቱን ብፁዕ አባታችን አቡነ ይስሐቅ ለቅዱስ አባታችን ያስረክባሉ ማለት ነው። በወላይትኛ የብፁዕ አቡነ ይስሐቅን ዝማሬ እንዘምራለን።